ለዘላለሙ አድሮ ይኑር፣ አሜን። ቴዎዶሴዎስም እግዚአብሔርን የሚወድ ነበር፣ እንግዳንም የሚቀበል ነበር። ለድሆች ለጦማ ዳሮች፣ ባሎቻቸው ለሞቱባቸው፣ እናት አባት ለሞቱባቸው ምጽዋትን ያደርግ ነበር። ቅሩባን መስዋዕት ያቀርብ፣ እግዚአብሔርንም ያገለግል ነበር። ሚስቱም እንደርሱ እግዚአብሔርን የምትፈራ ደግ ሴት ነበረች። ስሟ መርኬዛ ይባል ነበረ። ንጉሥ ቴዎዶሲዮስና ንግሥት ባለቤቱ መርኬዛ በመንግሥታቸው ልጅ ስላልነበራቸው ብዙ ዘመን እያዘኑ ይኖሩ ነበር። ሚስቱ መርኬዛም ንጉሥ ቴዎዶሲዮስን አለችው፣ ጌታዬ ከእኛ በኋላ ስማችንን የሚያስጠራ መንግሥታችንን የሚወርስ ደስ የሚያሰኝ ልጅ ይሰጠን ዘንድ ፈጣሪያችን እግዚአብሔርን እንለምነው አለችው። አሁንም ተነስ ወደ ኢየሩሳሌም እንሂድና ለፈጣሪያችን ለእግዚአብሔር ስዕለት እንሳል፣ ልመና የምናቀርብ ፈጣሪያችን የለመኑትን የሚሰማና የሚረዳ ሁሉን ቻይ ነውና። ንጉሥ ቴዎዶስዮስና ንግሥቲቱ መርኬዛም ተነስተው ወደ ኢየሩሳሌም በቀራንዮ ወዳለችው ቤተ መቅደስ ገቡ። ይህችውም የዓለም መድኃኒት ዳግማ ያዳም ኢየሱስ ክርስቶስ የተሰቀለበት ጎልጎታ ናት። በዚያም ቦታ ተንበርክከው ዓይናቸውን ወደ ሰማይ አቅንተው ደረታቸውን እየመቱ እያለቀሱም እየጮሁም መላልሰው ልመናቸውን አቀረቡ። ለእግዚአብሔርም ስእለታቸውን ተሳሉ። እግዚአብሔርም ልመናቸውን ሰምቶ የልቦናቸውንም ሐዘንም አይቶ ልመናቸውን አላቃለለም፣ እምነታቸውንም ቸል አላለም። ጻድቃንን አይጠላቸውም ተብሎ እንደተጻፈም በእርግና ዘመናቸው ማዛ ሃይማኖቱ እግዚአብሔር ከፈጠረው ከምድረ በዳ አበባ ይልቅ የሚበልጥ ደስ የሚያሰኝ ልጅን ሰጣቸው። ንጉሥ ቴዎዶሲዮስም ልጁን አብደል መሲህ አለው፣ ትርጓሜውም ገብረ ክርስቶስ ማለት ነው። አባቱ ቴዎዶሲዮስና እናቱ መርኬዛም እግዚአብሔር ልመናቸውን ሰምቶ ደግ ልጅንም ስለሰጣቸው ደስ ብሏቸው እግዚአብሔርን አመሰገኑት። ልጁም አድጎ ለትምህርት በደረሰ ጊዜ አባትና እናት ወደ ትምህርት ቤት ይወስዱት ዘንድ ተማከሩ። ወደ መምህር ወሰዱት። ከትርጓሜው ጋር የነቢያትን መጽሐፍ፣ ዳግመኛ የወንጌልን ቃል፣ የሐርያትን መጽሐፍና ስለ ክርስቶስ የተነገረውን ሁሉ ተማረ። ዳግመኛም ጥበብ መንፈሳዊን ጥበብ ስጋዊን፣ ህግና ስርዓትንም ተማረ። ፈረስ ግልቢያን፣ አውሬ ማደንን፣ ጋሻ መመከትን ቀስ ማሰርን ጦር ፍላጻ መወርወርን እንደ እስራኤል ንጉሥ እንደ ዳዊትም ውንጭፍ ማወንጨፍን ተማረ። ሰውን ከፈጣሪው ከምታረቀው ከኃጢአት ብቻ በቀርም ሰው ከሚሰራ ሁሉ ያልተማረው የለም። አባትና እናቱ ትምህርትን ሁሉ እንደ ጨረሰ ባወቁ ጊዜ ፈጽሞ ደስ አላቸው። እግዚአብሔርንም አመሰገኑት። አባትና እናቱ በሕይወታቸው ሳለን ሚስት አይተን ለልጃችን እናጋባው እናጋባው አዱኛውንም አይተን ደስ ይበለን ብለው ተማከሩ። ከተወለደ አስራ አምስት ዓመት በሆነውም ጊዜ የሮሙን ንጉሥ ልጅ አጩለት። እንደ መንግሥታቸውም ታላቅነት እንደ ሀብታቸውም ስፋት ለሰርግ የሚገባውን ሁሉ አዘጋጁ። እንደ ክርስቲያን ሕግ ሙሽራይቱን አመጡለት። ሙሽራውንና ሙሽራይቱንም በእመቤታችን በቅድስት ድንግል ማርያም ስም ወደ ተሰራች ቤተ ክርስቲያን አገቧቸው። የቁስጥንጥንያ ሊቀ ጳጳሳት አባ ቴዎፍሎስም ቀሳውስትንና ዲያቆናትን አስከትሎ መጣ። ወደ ቤተ ክርስቲያንም ገብተው በሙሽራውና በሙሽራዊቱ ላይ የጋብቻ ሕግ እንደሚያዘው ፈጸሙ። አባ ቴዎፍሎስም እጁን በራሳቸው ላይ ጭኖ የጋብቻውን ጸሎት ጸለየላቸው። ቤተ እስራኤልን ካጸኑት ከሊያና ከራሄል የያዕቆብንም ዘር እንዳበዛ እግዚአብሔር ዘራችሁን ያብዛው ብሎ ባረካቸው። በማያይህ ጊዜ የላሜህን ልጅ የኖህን ጋብቻ እንደባረከ እግዚአብሔር ጋብቻችሁን ይባርቅ። ታቦተ ጽዮን ስለገባችበት የአቢዳራን ቤት እንደባረከ ቤታችሁንም ይባርቅ። የብዙ ብዙ ሁኑ፣ አትራቡ፣ አትጠሙም። የጳጳሳቱ አለቃ አባ ቴዎፍሎስ እንደዚህ ብሎ እንደዚህ ባለ ጊዜ የሰሙት ሁሉ አሜን ይሁን ይሁን አሉ። ከቤተ ክርስቲያን ከወጡ በኋላ ወደ ቤት ተመለሱ። ሙሽራውንና ሙሽሪቱንም ወደ ጫጉላ ቤት አገቧቸው። መንፈቀ ሌሊትም በሆነ ጊዜ ገብረ ክርስቶስ ሙሽራይቱን ወዳለችበት ገብቶ እጇን ይዞ ያልኩሽን ሁሉ ልትፈጽሚ ነይንማማል አላት። ያላትንም ሁሉ ልትፈጽም ቃል ኪዳን ገባችለት። ተነስተውም ግንባራቸውን ምድር አስነክተው አይናቸውን ወደ ሰማይ አቅንተው እጃቸውን ዘርግተው ጸሎተ ሃይማኖትን እስከ መጨረሻው በአንድነት ጸለዩ። ከዚህም በኋላ ገብረ ክርስቶስ የሙሽርነት ልብሱን አብልቆ ጥሎ ተርታ ልብስ ለበሰ። የሚችለውንም ያህል ብዙ ወርቅና ብር ከሳጥኑ ያዘ። ሙሽራይቱ ወዳለችበትም ሄደና ራሷን ሳማት። ሙሽራ ሆይ እግዚአብሔር ካንቺ ጋር ይሆን፣ ከጠላት ዲያብሎስም ተንኮልም ያደንሻላት። ሙሽራይቱም እያለቀሰች ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። ገብረ ክርስቶስም ለእግዚአብሔር አደራ ሰጥቼሻለሁ አላት። እኔ ግን ክርስቶስን ልከተለው ሄዳለሁ። የዚህ ዓለም ምድራዊ ሀብትና መንግሥት ኃላፊ ነውና፣ አንቺ ግን የተማማልነውን መሐላ አስቢ። ያን ጊዜ ፈጽማ ዝም አለች። ከመሄድም ልትከለክለው ስላልቻለች ምንም አልተናገረችም። ከእርሱ ጋር የገባችውን ቃል ኪዳን አስባለችና። ያን ጊዜ አባትና እናቱ፣ ሚዜዎቹ፣ ወዳጆቹ፣ አገልጋዮቹ ተኝተው ሳለ በሌሊት ወጣ። ከዚያችም ከሙሽራይቱ በቀር ማንም ማን ያየ የሰማ የለም። የአባታችን የገብረ ክርስቶስ ረዴትና በረከት አማላጅነቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት